ታዲያስ አዲስ ልዩ የመዝናኛ ዝግጅት እንደቀጠለ ነው። እስኪ ወደ መጀመሪያ ወሬያችን እንሸጋገር። ያልተሰሙ አዳዲስ ነገሮች ነው የምነግራችሁ። ወደ ኬንያ ደወል አድርጌ ያለው በኬንያ ሊቀርብ የነበረው ቲያትር ምን ገጠመው? ምክንያቱም ተወዳጆቹ ተዋንያን ሸዋፈራውን ጨምሮ በርካቶች የሚሳተፉበት እዚህም ኢትዮጵያ ውስጥና በመላው ዓለም ሊታይ የተዘጋጀ ብዙ የተወራለት በጣም አሪፍ የተባለ ቲያትር ነበር። እና የኬንያ አድናቂዎች ይህን ቲያትር ማየት አልታደሉ። ምን አጋጥሟቸው ይሆን? በዚህ ጉዳይ ላይ ደወል አድርገናል፣ መረጃ እንጠብቅ። ጤና ይስጥልኝ። ይስጥልኝ። ሴሻ ሰላም ነው ወይ? እግዚአብሔር ይመስገን። ምን ሰላም አለ። እግዚአብሔር ይመስገን። ምን ሰላም አለ ምን ሰላም አለ። አይዞ ሰላም ይኖራል። ላይዞ ኬንያን ያለሁ። መጀመሪያ ራስን አስተዋውቀን። አዎ ኬንያ ነው ያለሁት። ሴማ ማኑኤል እባላለሁ የወደ ማዶ ቲያትር አዘጋጅ ነኝ። ወዲያ ማዶ በኬንያ ሊታይ በጣም የተወራለት ቲያትር ነው። ሸዋ ፈራውን ጨምሮ እንግዲህ ባለፈውም አውርቻችሁ ነበርና እና ሀረገወይን እ በጣም አሪፍ አሪፍ ተዋናያኖች ናቸው ያሉበት፣ እና በኬንያ ዝግጅት ተደርጎ ነበረ ይመስለኛል። ነገ ነበር የሚታየው? አዎ ሴፍሻ፣ ዛሬና ነገ ለማሳየት ነበር ዝግጅት ያደረግነው። እኛ ጋ ያለው መረጃ ዛሬና ነገ እንደሚታይ ኢንፎርም ተደርገን በሶሻል ሚዲያ ስናጋራ ቆይተን ነው። እኔ ሐሙስ ዕለት ሁኔታዎችን ለማመቻቸት ኬንያ ናይሮቢ የገባሁት ነገር ግን ይሄ ሊሆን አልቻልም። ከኛ አቅም በዘለለ ሁኔታ ከኛ አቅም በላይ በሆነ ሁኔታ ማሳየት አልቻልንም። የዚህ ሁኔታ አሁን ለተፈጠረው ሙሉ ኃላፊነቱ ሊወስድ የሚችለው ኤክስኪዩቲቭ ፕሮዲውሰር የሆነው ድርጅት ባለቤት አቶ መሳያ አድማሱ ነው። ምክንያቱም ይሄ ቲያትር ኬንያ ናይሮቢ እንደሚታይ እስከ ሐሙስ እኔ ወደዚህ እስከመጣሁበት ጊዜ ድረስ በሶሻል ሚዲያም፣ በተለይም በፌስቡክ በእኔ በግል የቲክቶክ አካውንት፣ በደራሲውም በቴድሮስ ተክላረጋይ የፌስቡክ ገጽ፣ በሌሎችም ታዋቂ በሆኑ በርካታ ተከታይ ባላቸው የፌስቡክ ገጾች ሲተዋወቅ ቆይቷል። ይህንን በማስመልከት ኬንያ ናይሮቢ እኔ ተገኝቼ ፕሮሞሽን ለመስራት አዳራሹንም ሁኔታ አይቼ ሴትፑን ለማስተካከል ነበር ቅድሚያ የመጣሁት። ይህንን ለመምጣት እኔ ትኬት ኔ አመቻችልኝ ራሱ ፕሮዲሰሩ ነው፣ ኤክስኪዩቲቭ ፕሮዲሰር የሆነው ድርጅት ነው። ትኬቴ ተቆርጦ ሐሙስ ሰባት ሰዓት ኬንያ እንደገባው ግን የሰማሁት ነገር በጣም ልብ የሚሰብር አስደንጋጭ ነገር ነው። ምንድን ነው? ምንም አይነት አዳራሽ ቡክ ከመደረግ በዘለለ ክፍያ እንዳልተፈጸመ እንዲሁም ደግሞ ከሰኞ ጀምሮ ፕሮሞሽን ይቁም ተብለው እዚህ ሀገር ያሉ ሁኔታውን ፋሲሊቲ የሚያደርጉ የኤቨንት ኦርጋናይዘሮቹ ፕሮሞሽን እንዲያቆሙ ተደርጓል። ክፍያም አልተከፈለም። የአዳራሹ የሁለቱም አዳራሾች ክፍያ አልተፈጸመም። ባለፈውም ሳምንት ምናልባት ኢንፎርሜሽን ይኖራቸዋል። ኦክቶበር ቱዌንቲ ፋይፍ አካባቢ ለማሳየት ነበር የመጀመሪያ ፕሮግራማችን። እሱም የተዘረዘበት ዋነኛው ምክንያት ቅድሚያ ክፍያ የተወሰነ ፐርሰንት ተከፍሎ ነበር። ነገር ግን በሀያ አራት ሰዓት ውስጥ ከሰባ ሁለት ሰዓት በፊት ሙሉ ክፍያ ካልፈጸማችሁ ማሳየት አትችሉም የሚል እዚህ ሀገር ላሉ ፕሮግራሙን ለሚያዘጋጁ ልጆች ኢንፎርም ተደርገው ለፕሮዲሰሩ ኮንታክት አድርገው ነበረ እና ነገር ግን ክፍያው መፈጸም ስላልቻሉ ስላልተቻለ ፕሮግራሙ ሊሰረዝ እንደቻለ እኔ ከመጣው በኋላ ነው የሰማሁት። ሁለት አዳራሽ ከዛ በኋላ ለዛሬ ና ለነገ ኖቨምበር ዋን እና ቱ ሁለት አዳራሽ ተይዞ ሁለቱ አዳራሽ ላይ እንደምንሰራ ነበረ ለእኛ ያለን መረጃ። እኔም ለዚሁ ነበር የመጣውት ሁኔታዎችን ለማመቻቸት እነዚህ ኮንታክቶችም ስላሉኝ እዚህ ስለሆነ ትንሽ ጊዜ ኖሬ ስለነበር ከዚህ ቀደም የተማርኩትም እዚህ ስለሆነ ያሉኝን ሰዎች አስተባብሬ ፕሮሞሽን ለመስራት ትኬት ሽያጩ ላይ አክቲቭ ለመሆን አዳራሹንም ደግሞ በደንብ ምቹ እንዲሆን ለማድረግ ቅድሚያ እንድመጣ ተመቻቸ። ቅድሚያ መጣው። ነገር ግን እኔም አውላላ ሜዳ ላይ ነው የወደኩት። ፈጽሞ ከዚህ ከኛ ከጠበቅነው ውጭ በሆነ መንገድ ከእውቅናችንም ውጭ በሆነ መንገድ አዳራሽ ኪራይ አልተከፈለም። ይሄም ይህንንም ከሰማው በኋላ ቶኬ አሁን ማስተካከል የምንችልበትን ነገር እናመቻች ሰባ ብለን እዚህ ካሉ ልጆች ጋር የአዳራሹን ሰዎች በተለይ አንዱን አዳራሽ የእሁዱን አዳራሽ ለማመቻቸት ሙከራዎችን ማድረግ ጀምረን ነበር። ነገር ግን እስከ አርብ አንድ ቀን አድረን ድረስ ክፍያ ሊፈጸምልን አልቻለም የአዳራሹ ምንም አልፈን እንደገና የባለሙያዎቹ ጋር ዲስከስ አድርገን ሸዋፈራውም ጋር ሐረገወይንም ጋር የኋላሸትም ጋር ደራሲው ቴዲም ጋር ዲስከስ ካደረግን በኋላ እነሱ ለአርብ ትኬት ቡክ ተደርጎላቸው ስለነበር በቃ እነሱ ይምጡና የውዱን ቢያንስ ፐርፎርም እናድርግ ሰውንም የቅዳሜው መሰረዙን ይቅርታ ጠየቀን፣ ፐርፎርም እናድርግ ተባብለን ነበር። ነገር ግን ይህም ሊሆን አልቻለም። ምክንያቱ ደግሞ ትኬት ቡክ ነው የተደረገው እንጂ ክፍያ አልተፈጸመም። አርባ አራት ሰዓት ላይ ቡክ ተደርጓል፣ ስቲል ትኬቱ አልተቆረጠም። ስለዚህ ባለሙያዎቹ መምጣት አልቻሉም። ባለሙያዎቹ መጥተው የእሁዱን እንኳን ፐርፎርማንስ መስራት አልተቻለም። በእነዚህ በእነዚህ ምክንያቶች ቲያትራችን ማቅረብ በኬንያ ናይሮቢ ላይ አልቻለም። ይሄ ነው ያለው ነገር። በጣም ግራ የገባ ነገር ነው። እንግዲህ ወደ ማዶ የቴዎድሮስ ተክለአረጋይ ድርሰት ነው፣ የሴም አማኑኤል እና ስንታየው ታዬ ዝግጅት ነው። ናይሮቢ ላይ ይታያል ተብሎ በጉጉት ይጠበቅ ነበረ። እንግዲህ በዚህ አጋጣሚ በመላው ዓለም ስለሆነ የምንታየው የምንሰማው፣ ናይሮቢ ያሉ ይህን ቲያትር ለማየት ፕሮግራም ይዘው ለነበሩ በአጠቃላይ ምን ማለት ትፈልጋለህ ሴም? ሙሉ የቲያትሩን ቡድን በመወከል ተዋንያኖቹን ደራሲውን አብሮኝ በዝግጅት ያለውን ስንታ የሆነን በመወከል ይቅርታ መጠየቅ ነው የምፈልገው። ከኛ አቅም በላይ በሆነ መንገድ ነው የተሰረዘው። ነገር ግን ዛሬ ተሰረዘ እንጂ ቲያትሩ ቀጣይነት ይኖረዋል። ወደፊት ኬንያም ሆነ ሌሎች የታሰቡ ቦታዎች ላይ ተደራሽ ለማድረግ የቻልነውን ሁሉ ጥረት እናደርጋለን። ነገር ግን አሁን ትኬት የቆረጡትን የተወሰኑትን ዛሬ ለማግኘት ሞክር ያለው ይቅርታ ጠይቅ ያለው ትኬታቸውንም ለመመለስ ሞክሬአለሁኝ። ምናልባት ደግሞ የተወሰኑ ሰዎችን ነገ አገኛለሁ፣ ይቅርታ ጠይቃለሁኝ። ትኬት የከፈሉት ትኬት ተመላሽ እንዲሆን የቻልኩትን ነገር ሁሉ አደርጋለሁ። እንግዲህ ከአቅም በላይ በሆነ መንገድ ሁኔታ ነው እና የተሰረዘብን በጣም ነው የምጠይቀው እነዚህን አብረውኝ ያሉ ሰዎች። ምክንያቱም እነዚህ ሰዎች እኔ ነኝ ባለሙያ፣ ፕሮዲሰሩ ሙያ ውስጥ ያለ ሰው አይደለም። እኔን አምነው ነው እዚህ ውስጥ የገቡት እጅግ በጣም ያሳዝናል፣ ልብ ይሰብራል። ስለዚህ እኔ ነኝ ይቅርታ መጠየቅ ያለብኝ ባለሙያዎቹንም ጭምር ምክንያቱም እኔን አምነው ነው ባለሙያ ነኝ። ሐሳቡም የኔ ነው፣ የመጀመሪያ ሐሳቡ ፕሮዲሰር ሆኖ የመጣውን ሰው አምኜ ምክንያቱም እኔም እሱም በአንድ ቃል ማለት የእውነት ለመናገር ሚዲያ ላይ መናገር ያለብኝ ያለብኝ እንደሆነ ምናልባት አላውቅም የቅዱስ ላሪት አምላክን ስም ጠርተን ሁለታችንም ነው ገባሁትን የብድፍረት። ነገር ግን ይሄ ሊሆን አልቻለም። እጅግ በጣም ልቤም የሚሰብር ነው። ባለሙያዎችንም ይቅርታ ጠይቃለሁ። ትኬት ቆርጠው ለማየት ጓጉተው ነገር ግን ያልሆነው ለማየት ያልታደሉትንም ደግሞ የእውነት ከልቤ ይቅርታ ጠይቃለሁ። እኔ ደራሲውንም አብሮኝ በዝግጅት ያለውንም ሶስቱን ተዋንያኖችን ወክዬ ይቅርታ ጠይቃለሁኝ። ያው እንግዲህ ከዚህ ጋር በተገናኘ ምናልባት ምላሽ አለኝ የሚል ወገን ካለ ይህንን ቲያትር በኬንያ ለማሳየት እንዲህ ስለሆነ ነው ወይም ደግሞ ምክንያቱ እኔ ጋ ነው ያለው የሚል አካል ካለ ቢደውልን፣ እኛም ጎን ለጎን ለማስተናገድ ዝግጁ ነን። ለማንኛውም እንግዲህ ወደ ማዶ በተለይ ባህር ማዶ ላሉ ከኢትዮጵያ ውጭ ላሉ ሰዎች ይበልጥ ስሜት የሚሰጥ ቲያትር በጣም በሳቅ እያዋዛ የሚያስደስት ብዙ የተወራለት ቲያትር ነው። የኬንያው ጉዞ የዓለም አቀፍ ቲያትር ጉዞ እንደሚጀምር ባለፈው ገልጸው ነበር። ከኬንያ ነበር የሚጀምረውና የኬንያው አልተሳካም። በእርግጠኝነት እንግዲህ ሴም ወደፊት ሌሎች ቦታዎች ላይ ይህ ቲያትር እንዲታይ ፕሮግራም ሲዘረጋ እንዲሁ የተሳካ እንደሚሆንና ከባህር ማዶ ካሉ ኢትዮጵያውያኖች ጋር ጥሩ ጊዜ እንደምታሳልፉ ተስፋ አደርጋለሁ። አዎ፣ እውነት ነው። እኛም እንግዲህ የቻልነውን ሁሉ እናደርጋለን። ያሰብነው ነገር ዳር ለማድረስ የቻልነውን ሁሉ እንከፍላለን። ሁሉም ዓለም ላይ የሚገኙ ኢትዮጵያውያን እና ኤርትራውያን በጉጉት እየጠበቁን እንደሆነ እናውቃለን። ለማሳካት ጥረት ጀምረናል። የእውነት እናደርገዋለን። ምናልባት ምናልባት አሁን ባነሳኸው ላይ ማለት ያለብኝ ሳይ ሳልለው እንዳላልፍ የምፈልገው ነገር አለኝ። ምንም የተለየ ምክንያት የለም። ኦፍኮርስ አዎ እንደ ሚዲያ ምላሽ አለኝ የሚል ሰው ካለ ማ ፕሮዲሰርን ጨምሮ እኛም ለመስማት ዝግጁ ነኝ፣ ማለት የተለየ ምክንያት ካለ ለእኔ ግን፣ እኔ አሁን ያለሁት ኬንያ ናይሮቢ ነው እና አብረው እዚህ ጉዳዩን ለማስፈጸም ኬንያ ነዋሪነታቸውን ኬንያ ያደረጉ ሰዎች አብረው ነው ያሉት። እስካሁን እስከ ምሽት ድረስ አብረን ነበርን ሰዎችን ይቅርታ ስንጠይቅ። ስለዚህ የተለየ ምክንያት የለም አዳራሽ ባለመከፈሉ ቲኬት የአየር ቲኬት ባለመቆረጡ ምክንያት ነው ከዚህ የዘለል ሌላ ምንም ምክንያት የለም ስለዚህ በአጠቃላይ ሿሿ ተሰርተናል ማለት ይቻላል ሌላ ምንም ልንለው የምንችለው ነገር ሰይፍ ሻለው የእውነት የእውነት እኔ ያለሁበትን ነገር ሁኔታ ብታይ የእውነት በጣም ያሳዝናል ምክንያቱም ተዘጋጅ የመጣሁት አርብ እነሱ ስለሚገቡ ለአርብ እና ለሐሙስ የሚሆነኝ ወጪ ነው ይዤ የመጣሁት ነገር ግን እዚህ ከደረስኩ በኋላ እየተፈጠረው ነገር እጅግ በጣም ልብ የሚሰብር ነው። ይጎዳል። ነገር ግን እግዚአብሔር መልካም ነው። ነገሮች ሰዎች ባሰቧቸው የክፋት መንገድ አልሄደም። እግዚአብሔር የሚመስገን፣ ነገሮች ጥሩ ናቸው። በዚሁ አጋጣሚ የስራ ባልደረባ የሆነው የዋላሸትንም አረግንም የሸዋንም እጅግ በጣም አመሰግናለሁ። ፈጽሞ ምንም አይነት ነገር እንዳይቸግረኝ ምንም አይነት ነገር እንዳይሰማኝ ሁኔታዎችን አመቻችተውልኛል። እዚህ ከጎን የቆመው ይከፉብኛል ብዬ ሳስብ፣ እንደውም ለአይዞህ እያሉ እያጽናኑኝ እያበረቱኝ ነው ያሉት እና እግዚአብሔር ይመስገን። ይሄን ያለው እንግዲህ ሴም መልካሙን ሁሉ መኝልሃለሁ። እንግዲህ ሴም ከናይሮቢ ኬንያ ሊታይ የነበረው ወደ ማዶ ቲያትር ሳይሳካ ቀርቷል። ኬንያ ያላችሁ ወይም ፕሮግራም ለመታደም ትኬት የቆረጣችሁ ትኬታችሁ ይመለሳል። በተመሳሳይ ፕሮግራም ወደፊት ነገሮችን አስተካክለን ለመገናኘት ያብቃን ብለዋል አዘጋጆቹ። መልካም አመሻሽ፣ መልካም ምሽት ብያለሁ። ሴም አማኑኤል ከናይሮቢ። ባይ ቻው፣ ባይ ባይ። ያሳዝናል አይደል? እንግዲህ ኬንያ ያሉ ይህን ቲያትር ለማየት ብዙ የተወራለት ቲያትር ስለሆነ በጣም ነው የሚያስቀው። ቴዎድሮስ ተክለአረጋይ ቆንጆ አድርጎ ነው የጻፈው። እነ ሸዋፈራውም በሚገርም ሁኔታ ነው የተወኑት ተብሎለታል። ግን ከኬንያ ነበር ዓለም አቀፍ ጉዞ ነው የሚጀምረው። ኬንያው አልተሳካም። የተላከው ትኬት ሁሉ የውሸት ነው። አዳራሽ አልተያያዘም እና እዚያ ያሉት ተመልካቾች እየጠበቁ ነበርና ለነሱ ይቅርታ ለማለት ነው ቀደም ሲል ሲም ያወራን። ይቅርታ ለማለት ነው ያወራን። ግን ለሌሎች ደግሞ በተለይ ቲያትሮችን በተለያዩ ሀገራት ለሚያዘጋጁ ሰዎች ይሄ ትልቅ ትምህርት ነው መሆን ያለበት። ከዚህ በጣም ትልቅ ትምህርት መማር አለባቸው። ይሄ በሰላም አለፈላቸው ለአዘጋጆቹ ለተዋናዮቹ። መቼም የሆነ ብጥብጥ ነገር አልተነሳም። የቆረጡት ሰዎች አግሬሲቭሊ እየጠየቁ አይደለም፣ ስቲል አይደለም። እነሱን ይቅርታ ጠየቀ። ግን መናገር በሚችሉት ልክ ደግሞ ቢናገሩ የበለጠ ነገሩ የመጋጋል እድል ሊኖረው ነበር። ሌላ ቲያትር ለሚያዘጋጁ ሰዎች ግን ጥንቃቄ፣ ጥንቃቄ፣ ጥንቃቄ ማድረግ ይገባቸዋል። በትልቁ ያልተሰሙ አዳዲስ ነገሮች ይነገራችኋለን። እንግዲህ ተወዳጆች ተዋንያን ሿሿ ተሰሩ ከሚለው ጀምረናል። ገና ይቀጥላል፣ ይቀጥላል።